ጤና ይስጥልን ተመልካቾቻችን፣ እንዴት ናችሁ? አሁን የሚገኘው በፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት ነው። እዚህ የተገኘውስ ደግሞ ለሌሎች ተማሪዎች አስተማሪ የሆነ ታሪክ ያለው ጎበዝ ተማሪ ልጅ አለ ተብዬ እሱን ላገኝ ነው። ይህ ተማሪ ተማሪ ዓለሙ ይታየው ይባላል እና ከእሱ ጋር ቆይታ እናደርጋለን። ተማሪ ዓለሙ እንግዲህ የአስረኛ ክፍል ተማሪ ነው። በመጀመሪያ ወሰነ ትምህርት ደግሞ ዘጠና ስድስት ነጥብ ሶስት አምጥቶ ተማሪ ከሚማርበት ትምህርት ቤትም አንደኛ ወጥቷል። እሱ ጋር ያለን ቆይታ እንግዲህ ትምህርቱን በመማር ሂደት ውስጥ ያሳለፈ ያለው ሕይወት ምን ይመስላል የሚለውን አብረን እንቃኛለን። ታሪኩን ከራሱ አንደበት እንሰማዋለን። ለብዙዎቻችን አስተማሪ ይሆናል ብዬ አስባለሁ እና ከኛ ጋር ቆዩ። ታሪኩንም አብረን በጋራ እንከታተል። ሰላም ሰላም ትምህርት አሪፍ ነው። ምን ማለት ነው ያደኩት፣ ሲሆን ቤተሰቦቼ አርሶ አደር ናቸው። ትምህርት የጀመርኩት ያው ገና አስር ዓመት አካባቢ ላይ ነው እና እየተማርኩ ሶስተኛ ክፍል እንደዚያ አካባቢ ያለው ፋዘር በሞት ተለየ እና ከዛ በኋላ የተወሰነ በህይወት ለመኖር የተወሰኑ እንትኖችም ነበሩ። ማዘር ብቻ ስለሆነች ወንድሞችም ተማሪ ስለነበሩ ያን ያህል የሚያግዝ ሰው የለም ነበረ። ከዛ በኋላ ቀስ እያልኩ የተወሰኑ ስራዎችንም እየሰራው ቤተሰብ እያገዝኩ እስከ ሰባተኛ ክፍል ያው ብዙም አልተማርኩኝም። እዛ ስምንተኛ ክፍል ገባሁኝ። ስምንተኛ ክፍል ያው ማንበሉም ስላለብኝ ያው የሚኒስትሪ ፈተናም ስለነበረ እሱኛውን አንብቤ 86 አምጥቼ ነበረ። ከዛ በኋላ ያው አንዳንድ ስራዎችን እሰራለሁ። የተወሰኑ መሰራቸው ስራዎችም አሉ። የሙያ ስራዎችን መስራት እችላለሁ። እንዲሁም ደግሞ የጉልበት ስራዎችን እየሰራ ዘጠነኛ ክፍል ገባው። ዘጠነኛ ክፍል ገበቼ ያው ሙሉውን ጊዜ ተጠቅሜ ነበር። ከዛ ኦልሞስት ዘጠና ስምንት ነጥብ አምስት አካባቢ አምጥቼ እዛ አንደኛ ነበር የወጣሁት ከወል ማለት ነው። ከዛ በ2015 ማለት ነው ዘጠኛ ክፍል የተማርኩት 2016 ላይ ትምህርት ዛ ተቋረጠብኝ። ያው ብዙም ባይመችም የተወሰኑ ነገሮችን እያነበኩኝ የማይከፈት ሆነ። ከዛ ለ2017 ወደ ባህር ዳር ፋሲል አጠቃላይ ሁለተኛ ደረጃ ትምህርት እየተማርኩኝ ይገኛለሁ። እስኪ ስለ ቤተሰቦቼ እናውራ። እሺ፣ ያው ቤተሰቦቼ ብዙ እህትና ወንድሞችም አሉ ግን ያው በኢኮኖሚ ያን ያህልም አይደለም። እኔ ደግሞ የመጨረሻ ልጅ ነኝ። ማዘርም ደካማ ነች። በገንዘብ ዙሪያም ያን ያህል የተባለ አይደለም፣ ዝቅተኛም ስለሆነ። እንደገና ደግሞ ያው በወረዳችን የኛ አካባቢ ያለው እንትን ትምህርት ነው እንጂ ሌላ ገቢ ያን ያህል የለም። ምን ሰራ ነበር አንተ? አው እኔ እዛም ሰራው ያው ድንጋይ መቆፈርም ነበረ። አጠቃላይ ደግሞ የሙያ ስራዎች እንደዚህ እንጨት መጠራረብ፣ በር መግጠም ምናምን ምን እንደዚህ ከእነዚህ ያው የተወሰነ ለኔ የሚያስፈልግ የደፍተር እስክሪብቶ፣ እንዲሁም የልብስ እነዚህን እየገዛሁኝ ስማር ቆይቻለሁ። 2017 እንዴት ነበር ወደ ባህር ዳር የመጣህበት ምክንያት እስኪ ንገረኝ። አዎ 2017 በ2016 ጀምሮ ትምህርት የለም ነበርና ከዛ ወደዚህ መጣሁኝ። ወደዚህ የመጣሁበት ምክንያት አንደኛ ከዛ ተጽእኖ እንትን ለማለት ነው። ሁለተኛ ደግሞ ያው ስራ ሲሰራ ከእድሜ ጋር ማሽ እንዲያደርግ ወይም ደግሞ ለመስራት ራሱን የቻለም ጊዜ ስለነበረው ጊዜ ለመጠቀም ወደዚህ መጥቻለሁ። ግን ወደዚህ ስመጣ ደግሞ ያው ወደ ባህር ዳር ስመጣ ከኢኮኖሚ አቅምም ደካማ ስለሆንኩኝ እዚህ ጋር ደግሞ ኑሮ በጣም ከባድ ስለሆነ ማሽ ስላረግልኝ ያው የተወሰነ ችግሮች አሉ። ለቀለብ ያስፈልጋል፣ አጠቃላይ ለትምህርት የሚያስፈልጓሉ፣ እነዚህ እነዚህ ለማሟላት ያው አማራጭ የነበረው ስራዎችን መስራት፣ አንዳንድ ስራዎችን ያገኘዋቸውን በትርፍ ሰዓት የተወሰነ ነው እየሰራውኝ ስመር ያው ፈርስት ሴሚስተር አለቀ። ሰከንድ ሴሚስተር ለማ ሆን እየሞከርኩ ይገኛለሁ። እያልሳለፍኩ ያለው ህይወት ምን ይመስላል? በምን ሂደት ውስጥ ነው ትምህርትን እየተማርክ ያለው? እስኪ በደንብ እሱን ንገረን። ችግሮቹ ብዙ ናቸው፣ ግን ያው እሁድ ቅዳሜ አለ ቅዳሜ በተለይ ስራ ሰራለሁኝ ለምሳሌ አፈር ማስገባት ሊሆን ይችላል። እዚህ ጋር የጉልበት ስራ አዎ የጉልበት ስራ ነው እንጂ ሌላ ስራ ብዙ አላገኝም። እንዲሁም ደግሞ ቀን ሙሉም ስለማሉን፣ ከሰዓት የማገኘውን ስራ ሰራለሁ። በማገኘው ደግሞ የእስክርቢቶም ካስፈልገ የደብተሩም ካስፈልገ፣ እንዲሁም የሳሙና እነዚህ እነዚህ እንትን እያልኩኝ፣ እንዲሁም ደግሞ የቀለብ አንዳንድ የሚያስፈልጋል፣ እሱኛውን እያሟላሁኝ፣ እንዲሁም ሌሎችንም ያገኛቸውን ስራ እየሰራሁ እማራለሁኝ ማለት ነው። በጣም አመሰግናለሁ። ጥሩ እየተጫወተን ያለ ነው። ያው ግን ትምህርት ስለደረሰብህ አንተ ወደ ትምህርት ትሄዳለህ። እንግዲህ ተመልካቾችም እንግዲህ ከትምህርት በኋላ ካንተ ጋር የነበረን ያው ያሳልፍክ ያለውን ህይወት እንግዲህ በጋራ ትነግረናለ ከተመልካች ጋር እናዳምጣለን። አሁን ግን እንዳላስረፍድብህ ወደ ትምህርት ትሄዳለህ። እሺ፣ አመሰግናለሁ። እሺ፣ አመሰግናለሁ። በነገራችን ላይ በ2017 ዓ ም የአማራ ክልል ትምህርት ቢሮ እንዳወጣው መረጃ በትምህርት ገበታቸው ወደ 7 ሚሊዮን የሚጠጉ ተማሪዎች ይገኛሉ ብሎ አቅዶ ነበር። ነገር ግን ወደ አራት ነጥብ አንድ የሚደርሱ ተማሪዎች በትምህርት ገበታቸው ሊገኙ አልቻሉም። እንዲሁም ደግሞ ወደ 3637 ትምህርት ቤቶችም በጸጥታው ምክንያት ተዘግተዋል። ይህን እንግዲህ ምክንያት አድርገው በርካቶችም ከትምህርት ገበታቸው ተሰናክለዋል። ነገር ግን ይህን ተቋቁሞ ያለፈውን ችግር የ እየተጋፈጡ ነገን ተስፋ ያደረጉ እንደ ተማሪ ዓለሙ ሁሉ በርካቶችም ትምህርታቸውንም እየተከታተሉ ይገኛሉና፣ ስለ ተማሪ ዓለሙ ደግሞ መምህራኖች ምን ይላሉ የሚለውን ከመምህራኖች አንደበት እንሰማለን። ተማሪ ዓለሙ ይታየው ዘንድሮ ነው ለትምህርት ቤታችን አዲስ የመጣው ከፈረስ ቤት እና ክፍል ውስጥ በቃ የሚያሳዩ ተሳትፎ የሚጠይቀው ጥያቄ የሚመልሰው እና በጣም ጎበዝ ተማሪ ነው እና ሁሉም ከሱ ክፍል ስንገባ ዓለሙ ዓለሙን ይታየውን አዲስ ተማሪ መጥቷል ነው የምንለው። መምህራኖች የምንነጋገር በጣም ልዩ ተሰጠ ያለው ጎበዝ ተማሪ ነው። እዛ ላይ ደግሞ ስነ ምግባር እንደነገርኩ በጣም የተመሰገንለት ነው እና ይህን ሆነን ሁሉም መምህራን እያወቀ ነው። አንድ ቀን ከትምህርት ቤት ስገባ ነው ከርዕሰ መምህሮ ጋር ሆኖ በጣም በሚያሳዝን ሁኔታ በቃ ለርዕሰ መምህሯ መናገር እስከሚያቀጠው ይንቀጠቀጣል የሆነ ችግር አጋጥሞት እና ምንድን ነው ምናምን ስንል አይ አሁን ቲቸር ባለው ሁኔታ ላይ ወቅታዊ ችግር ትምህርት መቀጠል አልቻልኩም፣ ወደ ሀገሬ ልመለስ ነው። ይሄ ማለት ምንድን ነው የኢኮኖሚ ችግር እንዳጋጠመ ነው። እንግዲህ ያን ይሄ ስናገር እንደነገርኩሽ ልጁ በጣም የስነጓሩ በትምህርቱ ጎበዝ ተማሪ ሆነልኝ ስለሆነ ይሄ ልጅማ ማጣት የለብንም አይደለም። ለሱ ለወደፊቱ ለሀገሪቱ የሚጠቅም ልጅ ስለሆነ እና ለጊዜ የወሰነው መፍትሄ ምንድን ነው ፋሲሎ ትምህርት ቤት አጠገብ ሆቴሎች አሉ ከዛ ሆቴል ከአንደኛ ሆቴል ጋር ስራ አስኪያጅ ጋር ሄደን ይሄ ልጅ እንደዚህ ጎበዝ ተማሪ ነው፣ አሁን ያጋጠመው ሁኔታ እንደዚህ ያጋጥሙታልና እባካችሁ ምግብ እገዙታል ና እሻሉ እንግዲህ የሆቴሎች የተራረፉ ምግቦችን እንዲሰጡት ነው ያደረግነው። ለጊዜያዊ መፍትሄ ነው፣ ግን ይሄ ዘለቄታዊ አይደለም። እንግዲህ ይህንን አይቶ የሚመለከተው አካል ቢያግዘውና ቢደግፈው ጥሩ ነው እላለሁ።

ለመጀመሪያው ጥቅም ስላዳመጣችሁ ያመሰግናል። ተማሪ ዓለሙ የአስረኛ ክፍል ተማሪ ነው። በዚህ አመት ነው ወደ እኛ ትምህርት ቤት የተቀላቀለው እና እዚህ ሲመጣ ጎበዝ ተማሪ ስለሆነ በስነ ምግባሩም በትምህርቱም በጣም ጎበዝ ተማሪ ነው። እና ያው በትምህርት ቤታችን አሉ ከሚባሉ ተማሪዎች ውስጥ አንዱ ስለሆነ ሁሌም ያው እንከታተለዋለን። አሁን አንደኛው ወሰነ ትምህርት ፈተና ተፈትኖ ከጨረሰ በኋላ ግን ያው የገጠመኝ ችግር አለ። እኔ በዚህ አመት የመጣሁት ከወረዳ ነው እና ቤተሰብ ላይ ችግር ስላለብኝ እዚህ ያለውን የኑሮ ሁኔታና መማር ማልችልበት ሁኔታ ስለገጠመኝ ከዚህ ትምህርት ቤት መማር አልችልም። ስለዚህ ወደ ቤተሰብ ሄጄ ደብተርና መጽሐፍ ይዤ ሰኔ ላይ መጥቼ እንድፈተን ቢደረግ ብሎ ለእኔ ጥያቄ አቀረበልኝ። እኔም በዛን ወቅት ማለት ምንድን ነው የገጠመ ችግር ምንድን ነው ቤስ ጠይቀው፣ አጠቃላይ የቤተሰቡን ሁኔታ ሁሉንም ነገር ያለበትን ሁኔታ አስረዳኝ። ሲያስረዳኝ ያው ምናልባት ሰው ለሰው ደራሽ ነውና እስኪ ያለውን ነገር ችግሮችን እናካፍል፣ በትምህርት ቤቱ የሚደረግ ካለ ምንችለውን፣ ሌላም አካላት የሚያግዝ ካለ ትምህርትህን ማቋረጥ የለብህም፣ መቀጠል ስላለብህ እናስቀጥልሃለን፣ ተረጋጋ ብዬ አናገርኩት። ልጁ በስነ ምግባሩ ምስጉን ነው። በጣም ታለንትድ ነው፣ ጎበዝ ነው። ውጤቱም ነው፣ ሮስተር ላይ እንደሚታየው ጥሩ ውጤት ነው ያለው ልጁ እና ጎበዝ ስለሆነ እኛም ለማገዝ ወደኋላ እንልም፣ እናግዘዋለን። ግን የትምህርት ቤቱ ድጋፍ በቂ አይደለም። ምናልባት ትንሽ ከዚህ ግባ የማይባል ለኪራይ እንኳን የማይችል ስለሆነ እንደዛ ስለሆነ ማገዝ የሚቻልበት መንገድ ቢኖር ነው። We must find in parallel circuit. That means. <us> ደግሞ ያው ብዙ አካባቢዎችና ብዙ ቦታ አስተምሬ ያለው እንዲህ አይነት ተማሪ በእውነት ተመያቸ አላቅ እና ያው ትምህርት ተያያዥ ነው። ዘጠኝ የምናስተምረው 10፣ 11፣ 12 የምናስተምረው ኮንቲኒቲ ያለው እዚህ ጋር ስናስተምር ይህ ትምህርት ሰፋ ባለመልኩ ደግሞ 12 ላይ 11 ላይ ይገኛል እና 12 ላይ እኮ እንደዚህ አይነት ነገር አለ። በካልኩለስ እንደዚህ ይሰራል። ተጨማሪ በእውነት ለመናገር ለእኛ አሁን ላይ የበለጠ እንድንሰራ፣ ፊድባክ እንድናገኝ፣ ተዘጋጅተህ እንድንመጣ የሚያደርግ ተማሪ ነው እና በጣም ምናምን እኔ በእውነት በአንድርቀው ተማሪ ነው። ትምህርት መምሪያ ያስቀመጣቸው ኮለኖች አሉ። ምን ሞላቸው? ላቦራቶሪ አለ፣ የተለያዩ ነገሮች አሉ፣ ሚዳ አለ። በሁሉም ፐርፌክት ነው። አምስት ከአምስቱ አምስት ከአስራአምስቱ አስራአምስት ፋይናል ኤግዛም ከስልሳ ስልሳ እና መቶ ነው ያገኝ። ፊዚክስ እና ለጓደኞችም የሚሆን ነው፣ ሰውንም የሚረዳ ነው፣ ለራሱም ጠንቅቅ ያለ ነው እና መቶ ከመቶ ነው በዚህ ፈርስ ሴሚስተር ያገኘ እና ይህን ፈርስ ሴሚስተር እንደጨረስን ነው ያው እንደዚህ ችግር ስላለብኝ ወደሌላ አካባቢ ሄጄ መጽሐፍ ወስጄ አንብቤ ሰኔ ላይ መጥቼ ልፈተን የሚል ሀሳብ በሚያቀርብበት ጊዜ እንዲህ አይነት ተማሪማ ሊሆን አይችልም። እንደምንም ብለን መርዳት አለብን። ሌላ የሚረዳው አካል መፈለግ አለብን። ለሀገርም የሚጠቅም በእውነት ነው። ለሀገርም የሚጠቅም ተማሪ እንደቀጠለ እንደ ቀጠለ ነው። ቀደም ብለን በፋሲሎ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተገኝተን ከተማሪ ዓለሙ ጋር ቆይታ አድርገናል። እንዲሁም ደግሞ መምህራኑ ስለ ተማሪ ዓለሙ ያላቸውን አካፍለውናል፣ እኛም ወደ እናንተ አድርሰናል። አሁን ደግሞ የሚገኝበት ቀበሌ 13 ነው። ቀበሌ 13 እሱ ተከራይቶ የሚኖርበት አካባቢ ይገኛሉና አሁንም ዝግጅታችን ይቀጥላል። ከእኛ ጋር ሆኑ። መልካም ጊዜ ተመኘ ሰላም ነው። ወደዚህ ከትምህርት ቤት ግን አይርቅም። ያው ይርቃል፣ ግን አካባቢ እዚህ አካባቢ ዶርም የተወሰነ ረከስ ስለሚል እዚህ ጋር ነው። ያው እዚህ ጋር አንድ ሺህ ብር እንደዛ ነው የምንከፍለው። እዚህ ጋር ነው ተከራይቼው የምኖረው። ምን ይመስላል? ጠዋት ተነስተ ምንድ ነው ምታደርገው? እሺ፣ ያው ጠዋት ተነስቺ ቢያንስ አስራ ሁለት ሰዓት ተኩል አካባቢ ወደ ትምህርት ቤት እሄዳለሁ። ትምህርት ቤት ደግሞ ቢያንስ አንድ ሰዓት ከአርባ አካባቢ እደርሳለሁኝ። እዛ ክላስ ከተከታተል ወላለሁ። ከዛ በኋላ ተመልሼ እመጣለሁኝ። እንደተለመደው መጥቼ የሚቀመስ ነገር ካለ ሰራርቼ በላና ወጥቼ እሄዳለሁ ማለት ነው። ስራ ፍለጋ ከዛ ስራ ካገኘው ስራ እሰራ፣ ምሽት እመጣለሁ። ካላገኘሽ ደግሞ ያው ያለውን እያነበብኩኝ የተወሰኑ ነገሮችን እውላለሁ ማለት ነው። ማንኛውንም ስራ እሰራለሁ። አፈር መሸከም አለ፣ እንደዚህ ሸክሞች ምናምን ይኖራሉ። እነሱን እነሱን እየሰራው ያው የለት ወጪ እንዲሸፍናል እንደዛ ነው የማደርገው። ቤት ስትመጣስ፣ እንዴት ነው የምታነበው? የምታነቡበትን ሰዓት ማለት ጊዜው አይጋፋብህም? አዎ ጊዜ ይሻማል፣ ግን ያው በቻልኩት አቅም ፕሮግራም አለኝ። በእነሱ ፕሮግራም መሰረት የቻልኩትን ሞክራለሁኝ በነዚያ ያው ብዙ እንኳን እንትን ባይደርስ የራስ የራሱ ያሉትን ሰዓቶች አካፍልና የተወሰኑ ሰዓቶች ካሉት ለእያንዳንዱ ሳብጀክት እሰጥና በፕሮግራም ያሉትን ነገር ያስቻለኝም አነባለሁኝ። አንተ ወደዚህ ወደ ቀን ስራ የገባኸው ቤተሰቦች ድጋፍ ስለማያደርጉልህ ነው? ቤተሰብ ጋር ያው ፋዘርም በሕይወት የለም። ማዘር ናት ያለች እኔ መጨረሻ ልኝና ማዘርም ደካማ ስለሆነች የኢኮኖሚ እንትንም የለ። አሁን ላይ ደግሞ እዛ ጋ ብዙም ስራ የለ መቻ አደለም ኢኮኖሚ አስገኝ ነገር ስለሌለ ለእኔ ያን ያህል የሚላክልኝ ነገር የለም። እንደ ሚላክልክ ነገር ከሌለ እንዴት መጣ? ምንን ተስፋ አድርገህ መጣ ወደ ባህር ዳር ዋናው አላማ ምንድነው? አንደኛ የወደፊት የራስ ህይወት አላማ አለኝ እሱን ለማግኘት ነው። ሁለተኛ ደግሞ እዛ ያለውን ተጽዕኖ እራሱ እንትን ለማለት ለመቀነስ እዚህጋ ጋር መማር እንትን ባየ አለብኝ ማለት ነው። ግን ለወደፊት ለምሳሌ እኔ ያው መሆን የምፈልገው ምንድነው አሁን አስረኛ ክፍል ነኝ። በቀጣይ አመት ወደ ናቹራል እንትን ገብቼ አስራ ሁለተኛ ክፍል ደግሞ በቃ አለ በምፈልገው ፊልድ የሚያስገባ ውጤት አምጥቼ መግባት የምፈልገው በጤና ዙሪያ ነው። በሱ ጋ ገብቼ? በጤና ጉዳይ ደግሞ ያው የተለያዩ በሽታዎች መፍትሄ ለማምጣት ያ ማለት ለምሳሌ በትራዲሽን በባህላዊ መንገድ እንትኖች መድኃኒቶች አሉ እና እነሱ አንዳንድ ማውቃቸው አሉ። አሁን ታውቃቸዋለህ። አንዳንድ ሞክራቸው አሉ ያው በሽታዎችም ቢሆኑ እና እነሱ ይሰራሉ እና እነዚህ እንዴት ወደ እንትን መቀየር እንዳለብኝ እና እነዚህን ለመስራት በዘመናዊ መልክ ወደ ዘመናዊ ለመቀየር አሳብ ያለኝ እና እነዚህን ለመማር በጤና ጉዳይ ገብቼ ያለኝን እቅዴን ለማሳካት እየጣርኩ ነው ማለት ነው። ጤናን የመረጥክበት በተለይም ደግሞ የባህላዊ መድኃኒቶችን የመረጥክበት ምክንያት ይኖረሃል? አዎ፣ ምክንያት አለኝ። ምክንያት ምንድ ነው? የኔ አባት የሞተው የሆነ ቤት ስራ ቤት ልናሰራ ለኛ እና የዛን የሆነ እንጨት እየጠረበ የተወሰድ ስንባጭ ነገር የእንጨት ስንባጭ እግሩን ጋር ተውገዋለች እና ያችኛዋ ያው እየቆየች እየቆየች እየቆየች ወደ ካንሰር ተቀየረች። እና ያው ለምሳሌ ስናየው ያው በጊዜው መፍትሔ መሰጠት የሚችል ነበር። ያው ሆስፒታልም፣ ጤና ጣቢያ ምናምን ሄዶ ነበር፣ ግን ከጊዜ በኋላ ያው እኔ የእንትኖች ጉዳይ ምን አላውቅም፣ ያው ወደ ካንሰር ተቀይሮ ሕይወቱን አጥቷል። የአባት ማለት ነው። እና እኔ በቃ አላማዬ ምንድነው፣ በቃ እንደዚህ ሆኖ የሚሞቱ ሰዎችን መታደግ በሚል ነው የተነሳ ወደዚህ ልገባ ያሰብኩኝ። በጣም ደስ ይላል። አላማ እንደሚሳካ ተስፋ አደርጋለሁ። እንግዲህ ተመልካቾቻችን ከተማሪ ዓለሙ ጋር ያደረግነውን ቆይታ ተከታትላችኋል። ያው ተማሪው እንግዲህ ትልቅ ህልም አለው። ነገ በሀገራችን ላይ ዛሬ ላይ ችግር እየሆኑ ያሉ በሽታዎች መፍትሄ ለማምጣት እንደሚጠር ፍላጎት እንዳለው ሳይንቲስት ሆኖ መፍትሄ እንደሚያገኝም ነግሮናል። ይህ ተማሪ ነገውን ጥሩ ለማድረግ ዛሬ ላይ እያለፈባቸው ያሉ መንገዶችንም በትንሹ ወደ እናንተ አድርሰናልና ይህን ተማሪ መደገፍ አይዞህ ማለት ለምትፈልጉ ደግሞ ስልክ ቁጥሩንና የባንክ አካውንቱን ከዚህ ጽሁፍ አስቀምጠናል። በሱ ልታገኙት ትችላላችሁ። በዛሬው በቶና መሰናዷችን ይህን ዝግጅት ነበር ወደ እናንተ ያደረስነው። ሳምንት ደግሞ በሌላ ዝግጅት እንጠብቃችኋለን። የሳምንት ሰው ይበለን።